ቼነጣ ጌታ፣ አስመሳዮች አሜን። ዛሬ መትቻዋል፣ አሜን። ከዚህም በኋላ እየለቀስክ እያሳለፍክ የሰባት ዓመት አሁን እየሳቅ ትኖራለህ። ከዚህም በኋላ አስመሳይ ሰው ጋር አሁን ቁጭ ብለህ ነው። ግራም ቀኝም ጨለሞብኝ እንደ መጣ እግዚአብሔር፣ ምንም አንድ ነገር የለም። ዛሬ በእግሬ መጣ፣ ነገ ደሞ መኪና እየነዳ ቁልፍ ሰጠው። አሜን። አይ አይቴ ማታ ያቀው በረከት

ውስጥ ያለው ቅባት አሜን። ሰብስቦ ሲያመጣ ያለው አሜን። አሁን አዝዥ ያለው አሜን። በክርስቶስ ኢየሱስ ከዚህም በኋላ እጅ ባዶ አይሆንም። አሜን። በኢየሱስም አትንከራተትም። አሜን። በኢየሱስም አትለቅስም። አሜን። ኢየሱስ ማለት ነው። ተፈጸመ። ፋይናንስና ፋይናንስ ነው። በር ተዘግቶብ የለቀስ ከመጣ ኢየሱስ እግዚአብሔር ሰው እና ውሃ የጠጣበት ምክንያት ከዚህም በኋላ እየለቀስክ እያሳለፍክ የሰባት ዓመት አሁን እየሳቅ ትኖራለህ። ከዚህም በኋላ ምክንያት ነው እግዚአብሔር ስም ይህ የሰባቱ ዓመት ችግር የሰባቱ ዓመት መከራ የሰባቱ ዓመት ባዶነት የሰባቱ ዓመት የሰው እጅ መጠበቅ የሰባቱ ዓመት በሰዎች ስር መኖር እግዚአብሔር ዛሬ ሰብረዋል። አሜን። ተሰበረ። እግዚአብሔር እንደዚህ አስመሳይ ሰዎች ከዙራት ተጠርጓል። አሜን። እግዚአብሔር ሰው ተመታ በለወጥ ተመታ። እና ዛሬ ጸለኩልኝ ለኢኮኖሚ ነው። እግዚአብሔር ይባረካል። አሜን። ግራም ቀኝም ጨለሙብኝ እንደመጣ እግዚአብሔርን ምንም አንድ ነገር የለም። አንድ ጓደኛ መጣው የዛሬ ሳምንትሙ ተነበርንና ሳምንት አንተ የውጭ የሄድክ ጊዜ ነበርኩና አንተ ያልነበርክም። ከዛ የግድ በቃ ፕሮፌት ማግኘት አለብኝ ዛሬ ትናንትና ደግሞ በራእይ እየጸለብኩ እያለ ለሙሉ ውሃ ስሰጥ ነው ያየሁት ያው ዛሬ ውሃ ጠጥታል፣ መርገሙ ተጠርጓል። ከዚህም በኋላ በኢየሱስም የሰባቱ ዓመት መከራ ዛሬ ቀብሬ ትሄዳለሁ። አሜን፣ ቀብራለሁ። በኢየሱስም ዛሬ በእግር መጣ፣ ነገ ደሞ መኪና ይነዳ። አሜን፣ አሜን፣ አሜን፣ አሜን። ቁልፍ ሰጠው። አሜን። በኢየሱስም እጅ ብጫንኩ ሰዓት ጀምሮ ያንተ ነገር ተቀየረ። ለሌት ተፈጽሟል። አሜን። ስሜ አብርሃም እባላለሁ፣ የመጣሁት ከመገናኛ ነኝ። እግዚአብሔር ሰው ዛሬ ይሄን ጉባኤ ብዙ ጊዜ አልመጣም ነበረ፣ ግን በቴሌቪዥን በደንብ ከታተል ነበር። እግዚአብሔር ሰው በጣም ሰው በጣም እወዳለሁ። በጣም አከብሮ። እግዚአብሔር ሰው እጅግ በጣም ፓወርፉል አለ ሰው ነው እጅግ በጣም ነው። ማከብሮ ድንገት የዛሬ ሳምንት መጥቼ ነበር፣ እሱ አልነበረም። ወደ ውጭ ለአገልግሎት ወጥቶ ነበርና ዛሬ ድንገት እንደመጣሁት ዛሬ እግዚአብሔር ያገኘኛል ብዬ የራሴ ቀን ነው ቀን ነው ብዬ ነው ወጣሁት፣ እና በጣም ከባድ ነበር እጅግ በጣም በኔ እንደምወራ አይደለም እንደምነገረው አይደለም ነገሮች በጣም ከባድ ነበር። የውስጤን ውስጤ የነበረ ነገር ውስጥ እኔ ተሸክሜ ቁጭ ያልኩበትን ውስጥ በጣም የረበሽን ነገርና ከእግዚአብሔር ጋር ይሄ ጥያቄ መቼ ነው ይመለሳል ጌታ ሆይ መቼ ነው ይደርሰኝ እያልኩበት አለ። እግዚአብሔር ሰው ዛሬ ከጉባኤ አንስቶ ጠራኝና ከየት ነው መጣ? ከመገናኛ ነው መጣ አልኩት። የዛሬ የሶስት የሰባት ዓመት ጥያቄ ተመልሷል አለኝ እግዚአብሔር ሰው እንደተናገረ እጅግ በጣም በጣም ነው በቃ ፋይት የሚያደርግ በፋይናንስ ዓለም ላይ በብዙ ነገር ላይ በጣም ነው የሚያስጨንቀው። አስነሳና እንደዚህ ነው ያለ፣ የሰባት ዓመት ጥያቄ ተመልሷላል። አንደኛ ከአስመሳይ ሰዎች ተለይተሃላል። ሁለተኛ ያለ ከፋይናንስ ዓለም ላይ እግዚአብሔር አምላክ ሲባርክ እኔ ባርካለሁ ያለ እግዚአብሔር መንፈስ ዓለም ስትባረከ የዛሬ ዓመት አለ መኪና ይዘህ ትመጣለህ አለ። ከዚህ በኋላ ከዘርማን ዘር የሚሰራ በዘርማን ዘር ዙሪያ ላይ ሆኖ የሚሰራ መርገም ተሰብሯል። ብሎ ስጸልኝ እጅግ በጣም እግዚአብሔር እንደደረሰኝ እጅግ በጣም እግዚአብሔር ጥያቄ እንደመለሰኝ በጣም ውስጤ ደስ ብሎኝ በጣም እግዚአብሔር አመሰግናለሁ። እግዚአብሔር በጣም እጅግ በጣም ዋናና የመጨረሻ ጊዜ ውጭ ላይ የምሰማ ነገር በጣም ከባድ ነገር ነው። ሰው ስሰበሰብ ሆን ከሰው ጋር አገልጋይ ከሰው ጋር ስትቀላቀል ከሰው ጋር ማውራት ትችላለ። እጅግ በጣም ሶሻል ሚዲያ ዓለም ላይ የተረቀቀ ነገር አለ፣ ብዙ ነገር የሚወራ ነገር አለ። ግን እያልኩ አለሁት ቦታ ላይ ሆናችሁ ቦታ ላይ መታችሁ፣ ኦፊሱ ላይ መታችሁ ይሁት የሰውን ሰው መጽሐፍ ቅዱስ እንደዚህ ላ ለተቀባ ሰው ለነቢያቶች ላይ እጅ እንዳታነሳ የሚል ቃል አለና፣ ለተቀባ ሰው እጃችሁን እንዳታነሱ። ፕሌስ የምታቁና ማታቁ ሰዎች ስማችሁን እንዳታበላሽ ዝም ብላችሁ አጋንንቶች አለም ላይ አእምሯችሁን ከምትረብሹ መታችሁ ይዩት። እግዚአብሔር እንዴት እንደሚሰራ አዩት። እግዚአብሔር ማዳን፣ እግዚአብሔር ስራ፣ የእግዚአብሔር እንዴት እንደሚሰራ ለተራቡ ለተጠሙ ለተቸገሩ ለተሰቃዩ ሰዎች እግዚአብሔር እንዴት እንደሚደርሱ ኑና ይዩ ነው የሚላችሁ። እግዚአብሔር ይባርካቸው።